አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ አምስት በዚች ዕለት ከእስራኤላውያን ወገን የሆነ የቡዝ ልጅ ከአበይት ነቢያት አንዱ ነቢዩ ሕዝቅኤል አረፈ። ይህም እስራኤላውያን በባቢሎናውያን ተገዝተው በግዞት ሳሉ በዚያ እግዚአብሔር የትንቢትን መንፈስ የገለጸለት ነው። ታዲያ በትንቢቱ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ሰው መሆን ከእመቤታችን መወለድ፣ በተወለደም ጊዜ በተነጻነሰም ጊዜ ከተወለደም በኋላ እናታችን ቅድስት ድንግል ማርያም ድንግል ስለ መሆኗ፣ ስለ ዘላለማዊ ድንግልናዋ ተናገረ። ይህንንም ትንቢተ ሕዝቅኤል ምዕራፍ 44 ላይ እናገኘዋለን። ከዚህም ደግሞ ሁለተኛ ሰዎች በውሃ እና በመንፈስ ተጠምቀው ልጅነትን እንደሚያገኙ በትንቢት መነጽር ተመልክቶ ስለ ውሃ ጥምቀት ተናገረ። ስለ ሥጋ መነሳትም ትንቢት ተናገረ። በኋላም ካህናት አባቶችን ምእመናንን የማያስተምሩ ከሆነ የማያነቋቸው ከሆነ እግዚአብሔር የምእመናንን ነፍሳት ከእጃቸው እንደሚጠብቅ አስተማራቸው። በዚያም በግዞት ሳሉ ደግሞ እስራኤላውያን የአሕዛብን ጣዖት ስላመለኩ የባቢሎናውያንን ጣዖት ማምለክ ስለጀመሩ በዚህ ነገር ገሰጻቸው፣ አስተማራቸው። በዚህም የተናደዱ አለቆቻቸው በዚያ ሳለ ቀጥቅጠው ገደሉት። በዛሬው ዕለትም ለሀያ ዓመት ያህል በትንቢት ከኖረ በኋላ በዛሬው ዕለት የዕረፍቱ መታሰቢያ ወይም ያረፈበት ቀን ነው። የዚህ ነቢይ በረከቱ ረድኤቱ ይደርብን! ሰላም ለሕዝቅኤል ለማርያም ዘነጸራ በአምሳ ለእጹት ሆህት ዘአድ አምላክ ሳርራ ምንዳቤ ስደት ፈጺሞ ተጽዮ መከራ ፈለ ሰዮም ለዓለም ጽልመት ምጻራ ድህረ ተነበየ ዓመታት እስራ ሚያዚያ አምስት ቀን የሚከበሩ ዓመታዊ በዓላት አንደኛ እግዚአብሔር ከሥራ ሁሉ ያረፈበት ወይን ሰንበትን የቀደሰበት ዕለት ነው። ሁለተኛ ቅዱስ ሕዝቅኤል ነቢይ፣ ሦስተኛ ቅዱስ ዲዮስቆሮስ ክፉ ላለመናገር ድንጋይ ጎርሶ የኖረ አባት፣ አራተኛ ቅድስት ታኦድራ፣ አምስተኛ ቅዱስ አርሳኒ፣ ሰባተኛ ቅዱስ ያሬድ ካህል ልደቱ የተወለደበት በእውነት የእነኝህ ቅዱሳን በረከታቸው ረዴታቸው የአምላካችን ምርህትና ቸርነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየል።